ደባርቅ ዩኒቨርሲቲ ምን ተፈጠረ? ብፁዕ አቡነ መቃሪዎስ ለምን ተገኘው? በዚህ የሀገር ሽማ ዩኒቨርሲቲ ግብረ ሰዶማዊ ነኝ ያለው ኢትዮጵያዊ ቀድስ ነበር ያለው ፓስተር እኛ ድሮ ኦርቶዶክስ እያለ በነገራችን ላይ እኔ ቀድሽ ያለው ዲያቆንም ነበርኩኝ፣ ዲያቆን። የተወደዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? በዛሬ መረጃዎቻችን በስፋት የምንመለከተው ጉዳይ ነው። መረጃው ጉልበት እንዲኖረው ላይክ ማድረግ፣ ሼር ማድረግ እና መረጃውን ማዳረሳችሁ እንዳይዘነጋም እጅግ በደንብ አድርጋችሁ ተከታተሉ። ላይክ ያደረጋችሁ ማለት ነው። ምክንያቱም ብዙ ትንታኔዎችንም ስለምናቀርብ ማለት ነው። ይህ ያሮስ ነው። አዘጋጅና አቅራቢውን ዩኒዮን ወንድማችሁ ሎን መብራቱ ነኝ። በቀጥታ ወደ ቪዲዮ መረጃ ማስረጃዎቻችን እናመራለን። እስኪ በቅድሚያ እንግዲህ የዚህ የፕሮቴስታንት ቤተ እምነት ፓስተርነት ነብይንን የሚሉት አካላት እኛን ይወዱናል፣ ያለኛ አይሆንላቸውም መነካካት ደስ ይላቸዋል። ካልነካኩንም፣ አይሄድላቸውም፣ አይሳካላቸውም እና ሲናገር በዚህ እድሜው በስር ጀና የሆነ ልጅም የሆነ ይመስለኛልና ከራሱ ጋርም ትንሽ እንትና ሳይል አይቀርም። እኛ በቅዳሴያችን ጊዜ ወንጌሉ ከተነበበ በኋላ ወንጌሉን፣ መጽሐፍ ቅዱስን እንስማለን። ወንጌሉን ከሰማን በኋላ በጊዜው ቀድስ ነበር ያለው አንድ ፓስተር ነን ባይ ደግሞ እንዲላል። እኛ ድሮ ኦርቶዶክስ እያለ በነገራችን ላይ እኔ ቀድሽ ያለው ዲያቆንም ነበርኩኝ። ዲያቆኑ እኔ ቀድሽ ያለው እና መጽሐፍ ቅዱስን ልክ ከእንትን በፊት እናሳልማለን እኮ በጨርቅ ተሳማቸው እንደተዘጋጅ ማለት እና መሳሟ ጥቅም የላትም መብላቷ ክቡር የሚሆን የወንጌል ቃል እንሰማ ዘንድ እንሳለመው ዘንድ በእርሱም ደስ ይለን ዘንድ ለዚህ በቃን ያደረገን ሁሉን የያዘ አምላካችን እግዚአብሔር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ከተው ለምን ቅዱስ ወንጌልን እንሳለማለን የሚለውን ጥያቄ እንመልሳለን። ወንጌል ከተነበበ በኋላ ንፍቁ ካህን የተነበበውን ወንጌል ስለመስማታችንና ክቡር ወንጌሉን ስለመሳለማችን ምስጋና ያቀርባል እንዲህ በማለት ወንጌልን ቃል እንሰማ ዘንድ እንሳለመው ዘንድ በርሱም ደስ ይለን ዘንድ ለዚህ በቃን ያደረገን ሁሉ ያዛ አምላካችን እግዚአብሔር ወይ ለአንተ ምስጋና ይገባል። ይህ የሚያሳየን ወንጌልን ለመስማትና ለመሳለም መብቃት ትልቅ እድል እንደሆነ እንድንገነዘበው ነው። እኛ በዘልማት ስለምናደርገው ወንጌልን መስማትና መሳለም ምን ያህል ታላቅ ክብር እንዳለው ላንገነዘበው እንችላለን። ለዚህ ነው አባቶቻችን የወንጌልን መሳለም ስርዓት በዚህ መልኩ ያስቀመጡ። ስርዓቱም እንዲህ ይላል፣ ወንጌልን ሲሳለሙ ሴት ብትሆን ክንብልዋን ታውርድ፣ ካህን ቢሆን ቀጸላውን፣ ቆውን፣ መጠምጠሚያውን ንጉሥ ቢሆን ዘውዱን ያውርድ። ይህን የሚያደርጉት ወንጌልን በመሳለም ጊዜ ብቻ ሳይሆን ወንጌልም ሲነበብ ጭምር ነው እንጂ ይላል እዚህ ጋር ጥቆማ። ለንጉሥ ዘውዱ፣ ለካህን ቆቡ የክብራቸው መገለጫ እንደሆነ ሁሉ ለሴት ልጅ ደግሞ መከናነቧ ክብሯን ማሳያ ነው። በአሁኑ ዘመን ሴት ብትከናነብ እንደ ኋላ ቀርነት ይታያል። ዘመናዊነት ሰውነትን ገልጦ መሄድ እንደ ውበት ማሳያ እየተቆጠረ ስለሆነ ወደ ቀደመው ነገራችን እንመለስ ወንጌልን በምንሳለምበት ጊዜ ደግሞ ነአምን በቃል ከወንጌል ቅዱስ ወይም በቅዱስ ወንጌልህ ቃል እናምናለን እንላለን ይህን ማለታችን የተነበበውና የተተረጎመውን ወንጌል ሰምተናል ሰምተንም አምነናል እንደማለት ይቆጠራል ወንጌሉን አክብሮ መሳለሙ እንደ ማረጋገጫ ፊርማን በለው ልዩነቱ በወረቀትና በእስክሪብቶ ሳይሆን በግንባርና በከንፈር የሚፈረም መሆኑ ነው ከወንጌል ጋር አብሮ ጥላ መዞሩ የወንጌልን ክቡርነት ለማሳየት ነው፣ ከነገስታት ጋር አጃቢዎቻቸው ጥላ ይዞ እንደሚዞሩት። ይህ ወንጌል ደግሞ ምድራዊ ሳይሆን የሰማያዊ ንጉስ ቃል ነውና ክቡሩን ማሳያ ነው። ይቆያል። ይቺ ንዑድ ንዕድ የሆነች ልዕልት የሆነች ክቡር የሆነች ቅድስት የሆነች ቷ ተዋህዶ እምነታችን ለእያንዳንዱ ጉዳይ የራሷ የሆነ በቂ መልስ አላት። በእውነት እግዚአብሔር የተመሰገነ ይሁን። ማንም እየተነሳ እንደሚያወራው አይደለም። ነበርኩኝ እንዲህ ነበርኩኝ። እንግዲህ ነበርክ ነው እንግዲህ፣ ከሆንክም ያው አይደለም ግን ብትሆንም ነበርኩ ነው። በነበርኩ ደግሞ ቤት አይሰራም፣ ማንነት አይገነባም። እና እግዚአብሔር አምላክ መመለስን ይስጣቸው ነው። ሀገራችን ኢትዮጵያ ከቅርብ ጊዜ ወዲህ የምታሳየን ልምዶች ከባድ እየሆኑ ነው። ሰይጣንነትን እየተቀበልን ነው። አደገኛ አስደንጋጭ የሆኑ ነገሮችን እያየን የተመለከትን ነው። ግብረ ሰዶም ነኝ፣ ምን ታመጣላችሁ? ብትፈልጉ ግደሉኝ ያለ አንድ ሰው አስደንጋጭ፣ በጣም አስደንጋጭ እና ወንጀል ነኝ። በሀገር ሕግ ወንጀል ስሙት። ግብረ ሰዶም ነኝ፣ የምኖረውም ኢትዮጵያ ውስጥ ነው፣ ይሄው አሃ ግብረ ሶዶማውያን ኢትዮጵያውያን ትገድላላችሁ፣ ግደላ። መግደል አይዲዮሎጂን የሚያጠፋ ቢሆን ኑሮ ክርስቶስ ሲገደል ክርስትና ይጠፋ ነበር። አይጠፋም። በቃ ተፈጥሮዬ ነው። ስወለድ ጀምሮ የምወደው ወንድ ነኝ። ከወንድ ጋር ሴክስ ማድረግ ወዳለሁ። አለቀ። ተፈጥሮ ነው። ከተፈጥሮ ያልወጣም አልጨነቅም። ግደለኝ። እናኛም ምንድን ይመስላችኋል? እኛ ለመታከም ዝግጁ ነን። ራሳችንን ቀና ለማድረግ ዝግጁ ነን። የፈጣሪያችን ፊት በደላችን ለማሳየት ዝግጁ ነን። ንስሐ አባታችን ፊት ለመቅረብ ዝግጁ ነን። እኛ አባቶቻችን የምናገረው ምን አንደበት ኖሮን ነው? እኛ የመንግስት ኃላፊዎች የምናገረው ምን አንደበት ኖሮን ነው? በራሳችን ኃጢአት ተጨማልቀን፣ እየጠፋን፣ እግዚአብሔርን እያሳፈረን፣ ቅዱሳኑን እንዲየተናገርን እንዲያቃልልን፣ የራሳችን አባቶችና እናቶችን እንኳን ማክበር ትተን እና በዚህ ሁኔታ ነው እኛ የምናልፈው ይህንን ዘመን ትውልድ የምናሻግረው። ይሄ በቃናል ሞች አለሁ ብሎ እኮ መናገር ይቀላል። ራስ ማጥፋት ይቀላል። እንደዚህ ከመሆኑ ራስ ከመጥፋት በላይ ሌላውን ሰው ለመስበክ መጣር ደግሞ እኮ በጣም ነውር ነው። በኃጢአተ ሰዶም ተጨማልቆ በአደባባይ ሚዲያ ላይ ካሜራ ቀርጾ ራሱን በአደባባይ የሚገልጥ ወንድ ማየት ደግሞ ያሳፍራል። ይሄ እኮ ወንድ አይደለም። የኢትዮጵያ ወንድ እንዲሆን አያውቅም። የኢትዮጵያ ወንድ ወንድ ነው። ሚስቱን የሚያከብር፣ ቤተሰቡን የሚያስተዳድር፣ ሀገሩን የሚጠብቅ ሰርቶ የሚያበላ፣ ሰርቶ የሚበላ፣ ጠንካራ ጀግና፣ ድንበሩን የሚጠብቅ፣ መንግስቱን የሚያስከብር፣ ለህግ የሚታዘዝ፣ ማህበረሰብ የሚገነባ፣ ለሴቷ ኩራት የሚሆን፣ ለልጆቹ አባት የሚሆን ወንድ ነው። ኢትዮጵያ ውስጥ የነበረው ያ ወንድ ጠፍቶ ነው አሁን በአደባባይ ካሜራ እየቀረጸ መኪና ይዞ እኔ እንዲነኝ እያለ የሚናገር አሁን እዚህ ጎረቤት አጠገብ ወንድ ይኖራል ማለት ይሄ ቤተሰብ ይኖረዋል የወለደው እናት የወለደችው አባት ጎረቤት አክስት ወንድም እህት ይኖረዋል። በገዛ ማህበረሰቡ በገዛ ህዝቡ ላይ ማዕትና መከራ የሚያመጣው እኮ እንዲህ አይነቱ እና ለዚህ ተደፍተን እየየ ማለት የለብን። ለዚህ ስቃይስ ተደፍተን እየየ አንልም። አሁንስ የብሔራዊ ቡድናችን ነገር ስናነሳው እየየ የምንልበት አለን። ተጨመረላችሁ ሌላ ጉድ ሌላ የሹፌሮች ጉድ መኪና የያዘ ጉድ የነውረኛ ጉድ መጣላት እና ምን እናድርገው? ምን እንበለው? መንግስት ሆይ፣ ሀገር የሚጠፋው ስራ ሲጠፋ፣ ሀገር የሚበከለው እንዲህ አይነቱን ዝም በማለት ወንጀለኞችን ዝምባ ማለት እንዲህ አይነት ወንጀሎች ደግሞ በአደባባይ የሚታዩላለ ከስር መዝመዛው ቦርቦሮ ባዶ አድርገው ሀገርንም ህዝብንም የሚያጠፉ ሁላችሁም በያላችሁበት እንዲህ አይነት ነገር ወደ አደባባይ ሲያወጡት ለህግ አቅርቧቸው። እኛ መረጃው ነው የተላከው፣ እና እናንተ የምታውቋቸው አጠገብ ትኖራላችሁ። ስለዚህ ለህግ አቅርቧቸው። ሌላውን አንጠይቃቸው፣ ባለጌ ነው፣ ጸያፍ ነው፣ ነውረኛ ነው፣ ይሄን ይቀጥቀጥ ምናምን አንላችሁ። ነፍሰ ገዳያቱን አሳልፋችሁ ለእግዚአብሔርና ለህግ ስጡ። ነገር ግን እናንተ ምላሽ ይኖራችኋል። ያስቆጣላሁ ያስቆጫላሁ። ያንገበግባላው ይሄ ሀገር ነው ኢትዮጵያ የምትባል ሀገር፣ በእምነት ባንኖርባት ሃይማኖት የሰራቻት ሀገር፣ እርስ በርሱ የሚከባበርባት ሀገር። በሃይማኖት በህግ ወንጀል የሆነን ጉዳይ በእምነት በሥነ ምግባር በባህል በወግ በእሴት ነውር የሆነን ጉዳይ በአደባባይ እንዲህ የሚገለጽበት አይደለም። ይሄንን ልክ ማስገባት ነበር የሚገባው። እንግዲህ በጣም አስደንጋጭ ነው አስጊ ነው፣ አስፈሪም ነው። እውነት ለመናገር አሁን እየደረስን ያለንበት ጊዜ የመጣ ያለው እውነት የተሰማ ያለው ነገር ያስፈራል፣ ልብ ይሰብራል፣ በጣምም ግራ ያጋባል። እና አላውቅም ምን አይነት ነገር ልናደርግ እንደምንችል፣ ምን አይነት መስመር ውስጥ እንዲገቡ ልናደርግ እንደምንችል አላውቅም። ግን ከባድ በጣምም አስደንጋጭ። ወደ ቀጣይ መረጃችን እናምራ። በደባርቅ ዩኒቨርሲቲ በኅዳር 12 አንድ ነገር ተሰምቷል እና በዚህ ቦታም ፊት ለተማሪዎች ተጠይቋል። በርካታ ተማሪዎች ደባርቅ ዩኒቨርሲቲ ላይ ተቃውሟቸውን ገልጠዋል። ብፁ አቡነ መቃሪዎስ እስከ መገኘት የደረሱበት ጉዳይ ምንድን ነው? ጳጳሱ ተገኝተዋል። አስገራሚ ነው። ለምን ተገኙ? ምንድን ነው ጉዳዩ? እናዳምጥ። አደራችሁ አሜን። እግዚአብሔር ይመስገን፣ ለተቀደሰችው ቀላ ደረሰን። እግዚአብሔር ይመስገን እንዲሁም በድጋሚ እያላችሁ አንድ ጊዜ በሌትንታጨለጭ ውስጣችሁ ደስ እያላችሁ ለዚህን ቀላ ደረሳችሁ። እኛ ተማሪዎች ትናንት ምንድን ነበር ያነሳ ነው። እግዚአብሔር ይስጣችሁ እና ተማሪዎች እርቦናን ብለን ፍትህ ይሰጠን በምንለው

ምን አይነት ቅንጅላት ናያለን። በእውነቱ ምን አይነት ማህበረሰብ ናያለንን ለታስ የኢትዮጵያ ሰላማን ያጣች እኛ ምንድን ነው እርቦና ፍትህ ይሰጠን፣ ሰላም ይሰጠን። ያንን ለእኛ መሳሪያ አረ፣ ደብራን ወገኖች ሀገር የምንገኝ ለምግብ ሲባል ቀድመን የምንገኝ በእውነቱ እኛ ነን። ለምንድን ነው እንደዚህ? የኛ ወንድሞች አይደሉም? የኛ ወንድሞች አይደሉም?

ታውቃላችሁ ከተለያየ ቦታ ነው የመጣ ነው። ስልካችን እየተዘረፍ የአባታችን በሌሊያ ሸጥ ስንት እናቴን ከላይ እያሻልኩ ነው እኔ እንኳን ስልክ አስገብቼ የመጣው ለመማር ማለት ነው። ለዚህ በመንገድ ስንት ፈጠና ሳልበል መተለኛል። ደግሞ ህዝ እናንተ ስትሰርኩን ምን እንበል? በአለማችን ትልቁ መሳሪያ ምንድን ነው? ትምህርት። ታንክ ነው፣ መድ፣ ሚሳኤል፣ አቶሚክ ቦምብ ይመግቡን እንማር፣ ኢትዮጵያን እናሳድጋት ነው ያለው። ሌላ የፖለቲካችን ነው ያለን እኛ። እንግዲያ ሞትማ ሞቷን ነበር ምን አመጣን እዚህ ድረስ። እኛ ምንፈልገው ምግባችን አስተካክሉልን፣ እንማር። ደባርቅ የኛ ነገም የኛ እስካሁንም የኛ አዎ፣ የኛ ነው። የተቋም የኛ ነው። ትውልድ ያስቀጥለዋል። እኛ ስናልፍ እናንተ ስታልፉ እኛ እንተካለን እያለ ትውልድ ይቀጥል በዚህ ዩኒቨርሲቲ እንድትህ ከልብስ እንዲመጣ ያደረጉ ናቸው። ሁሉ ከጎናችሁ ይሰለፋሉ በሚሊያም ጭምር እኔ እንደማስተባብርላችሁና ለዓለም እንደማስተዋውቅላችሁ ላረጋግጥ እፈልጋለሁ። ስለዚህ ደባርቅ አሁን በሌላ ወደ መረብሻ ኮስ ላይ አምናም በረሃብ ነው አይታችሁ አሁን በረሃብ ነው። አገር እኮ የጥጋብ አገር፣ አገር እኮ የበረከት አገር ነው እህል ያለበት ሀገር ኮ ነው። በረከት ያለበት ሀገር ኮ ነው። የቅስቃሴ በእርግጥ ቀዝቃዛ ቦታ ስለሆነ እናንተ ይረባችኋል። ይገባናል። እባካችሁ ይህን በምታስተካክሉት እርግጠኛ ነን። ተማሪው የሚናገሩ የነበረ ይህ የውጭ ለዚህ በቢሮ ይህ ምንድን ነው? በዚህ በእንግሊኛ የዲክታተር አድሚኒስትሬሽን መቆም አለበት። ዲክታተር የሚታ መጣውጣአድምጡኛ እኔ እና ምንድን ነው፣ ጠዋት አስራ ሁለት ሰዓት ነው የገባሁት። ተማሪዎች ጥያቄ ያለን እያሉ ነው፣ ወደ ሰልፍ ወደ መንገድ እየወጡ ነው። ፎቅ ላይ ሆኜ አያችሁ ነበር። አድምጡኛ እያዳመጣችሁ እያዳመጣችሁ እንደማመጥ ጥሮሽ እንግዲህ ዞሮ ዞሮ ምንድን ነው ሰላማዊ የሆነ ጥያቄ ያለው ተማሪ ይሁን ማንኛውም አካል እዚህ ግቢ ተከልክሏል የሚል እምነት የለኝም። ሙሉ በሙሉ መናገር ስለምችል ማለት ነው እዚህ ግቢ ይመስለኛል። እንዲያውም ቅድም አንድ ወንድም እናንተ ተማሪ ያነሳው ነገር አለ እዚህ ግቢ አይ ቲንክ በምትም የተሻለ ነጻነቱን ስላላችሁ የፈለጋችሁ ጥያቄ የሚጠይቁት ይህን ብታውቁት ልናገር ልናገር በተደጋጋሚ ት ችግር እኮ የለውም መጠየቅ እኮ ችግር የለውም። ጥያቄያችሁ በሰላማዊ ሁኔታ መጠቅ መጠየቅ ትችላላችሁ። መመላለስ አስር ጊዜ መመላለስ ትችላላችሁ። እያየኋችሁ ነበር። ችግሩ ግን ምንድን ነው ወደ ግጭት ንብረት ማውደም ወደ ድብደባ በኮብልስቶን ስንት ትናገር ትናገር ስሙኝ። ዞሮ ዞሮ ምንድን ነው የተጣላ ነው የተጋጨ ነው? ከእናንተ ጋር ወደ ነገሩ ወደ ግጭት ስለወሰዳችሁ ነው። እናንተ የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን፣ እንግዲህ እንዳደመጥነው እንደተከታተልነው ነው በደባርቅ ዩኒቨርሲቲ የተፈጠረ ያለው ጉዳይን በቀጣይ መረጃችንን በስፋት ይዘን ሁሉ እናንተ የምንመጣ ነው የሚሆነው የመጨረሻ መረጃችንን ተከታተል፣ እንመለስ ሌሎች ጉዳዮችንም በስፋት አስደምጫችሁ የምመለስ ይሆናል። ኦርቶዶክስ የአማራ ሃይማኖት ናት ብሎ የደመደሙ ሰዎች አሉ። ኦርቶዶክስ አመንታ አማራ ምት ሃይማኖት ቀል የለም ሃይማኖት እንደ እናያት አንድ ሰዎች የኦርቶዶክስን እምነት ወይም የኦርቶዶክስን ሃይማኖት በቀጥታ ከአማራው ጋራ ለጥፎ ኦርቶዶክስ የአማራ ሃይማኖት ናት ብሎ የደመደሙ ሰዎች አሉ። አይደለም፣ አትሳሳቱ። ኦርቶዶክስ የአማራ ሃይማኖት አይደለችም። የሀገራችን መጥፎ ፖለቲካ ነው። ይችን ሃይማኖት የመሠረታት የቆረቆራት ራሱ ክርስቶስ እንጂ አማራ አይደለም። ልክ እንደ ኦሮሚያው ልክ እንደ ደቡቡ አንድ የአማራ ተወላጅ አማራ ክልል ቤተ ክርስቲያን ሄዶ ነው ስርዓተ ጥምቀት የሚቀበለው። አያስከድም እንዲህ አይነቱ ፍልስፍና፣ ይሄ የወረደ የወደቀ አስተሳሰብ ነው። እኛ ስንጠመቅ በአብ በወልድ በመንፈስ ቅዱስ በአንድ አምላክ አይተባችንን አንበጥስም በማለት